ሰላም ጤና ይስጥልኝ። እንዴት ናቸው? ዛሬ እንድንወያይበት የወደድኩት ነገር ከአካዳሚው ወጣ ያለና ወቅታዊ ነገር ነው። እንግዲህ ሰሞኑን ማህበረሰብ በአለም ማህበረሰብ ዘንድ መነጋገሪያ የሆነና ሆት ኢሹ አለ እሱም የአሜሪካው ፕሬዚዳንት ዶናልድ ትራምፕ ወደ ስልጣን መምጣትን ተከትሎ በተለያዩ ሀገራት ላይ የተጣለው የታሪፍ ጭማሪ እና ሀገራቱ የሰጡት ምላሽ ነው ሀገራችን ኢትዮጵያም የ 10 ፐርሰንት ታሪፍ ጭማሪ የተደረገባትና ጭማሪውንም በጸጋ መቀበሏ ይታወቃል ነገር ግን አንዳንድ በኢኮኖሚ የበለጸጉ ሀገራት የፕሬዚዳንቱን ውሳኔ የኮነኑ ሲሆን የራሳቸው የሚሉትንም የአጸፋ እርምጃ ወስደዋል፣ እየወሰዱም ይገኛሉ። ከዚህ ውስጥ እንደ ቻይና እና ካናዳ ያሉ ጠንካራ ኢኮኖሚ ያላቸው ሀገራት ተጠቃሾች ናቸው። የጀርመኑ መራዊት መንግስት ጉዳዩንም ተቃውሞ መግለጫ ማውጣቱ የሚታወስ ነው። ይህም ጉዳይ አለም ወደ ለየለት አዲስ የኢኮኖሚ ጦርነት እንደገባች ማሳያ ሆኖ ይጠቀሳል። በብዙዎች ዘንድም በብዙ ኢኮኖሚ ባለሙያዎች ዘንድም መነጋገሪያ መወያያ አጀንዳ ሆኗል ማለት ነው። ስለዚህ እኔም አዲሱ የኢኮኖሚ ጦርነት ምንድን ነው የሚለውን ነገር ለማየት ወደድኩ። የጦርነቱ መሳሪያዎች ምን ምንድን ናቸው፣ እነማን ናቸው ተዋናዮቹስ፣ እነማን ናቸው የሚለውን ወደፊት ምን ሊፈጠር ይችላል የሚለውን እንዲሁም ጦርነቱ በማን አሸናፊነት ይጠናቀቃል የሚለውን በመዳሰስ ከእኛስ ምን ይጠበቃል የሚሉትን አጠር አጠር አድርገን ለማየት እንሞክራለን ማለት ነው። ስለዚህ ትንሽ ጊዜ ወስዳችሁ ታደምጡ ዘንድ በአክብሮ ትጋብዛለሁ። እሺ። ስለዚህ ወደ ኒው ኢኮኖሚክ ዋር ፓወር ሳንክሽን ኤንድ ግሎባል ታሪፍ ወደሚሉ ኮንሴፕቶች እንሄዳለን። ወረድ ስ ጎይንግ ዲፕ ዳይቬንቱ ኦንጎይንግ ግሎባል ባትል ዓለም ወደ ለየለት የኢኮኖሚ ጦርነት የኢኮኖሚ ባትል እየገሰገሰች ነው። ኔሽንስ አር ኢንጌጂንግ ኢን ኢኮኖሚክ ኮንፍሊክት ስሩ ቱሉስ ላይክ ሳንክሽንስ፣ ትሬድ ዋርስ ኤንድ ከረንሲ ማኒፑሌሽን ዓለም እንግዲህ ወደ ለየለት የኢኮኖሚ ጦርነት ስገባ የገባች ነው ስንል በቡሌት አይደለም። ነገር ግን ጦርነቱ በምንድን ነው? በሳንክሽን ነው በትሬድ ዋር ነው ወይም በከረንሲ ማኒፑሌሽን ነው በማዕቀብና በተያያዥ ነገሮች ነው ማለት ነው። ስለዚህ አሁን ምንድን ነው ዋት ኢዝ አን ኢኮኖሚ ኳር ኢኮኖሚ ኳር ምንድን ነው የሚለውን ነገር እናያለን ማለት ነው ኢኮኖሚ ኳርስ አር ኮንፍሊክትስ ወር ካንትሪ ስዝ ኢኮኖሚክ ቱልስ ኢንስቴድ ኦፍ ሚሊታሪ ፎርስስ ቱ አችብ ጂኦፖሊቲካል ጎልስ ሀገራት ጂኦፖለቲካል ጎላቸውን ለማሳካት ሲሉ የሚጠቀሙት ቱልስ ቱልስ ኢንስቴድ ኦፍ ሚሊታሪ ፎርስ ምን ይባላል ኢኮኖሚክ ዋር ይባላል። ኢኮኖሚክ ዋር ይባላል። እነዚህ የኢኮኖሚክ ዋር መሳሪያዎች ምን ይባላሉ? ሳንክሽንስ ታሪፍስ፣ ኤምባርጎስ፣ ቴክባንስ አር ሳም ኦፍ ኤግዛምፕልስ ኤንድ ዘ ዩስ ሳንክሽንስ ታሪፍስ፣ ኤምባርጎስ፣ ቴክባንስ ዩዝድ ቱ ኤክሰርት ፕሬዥር ይጠቀማሉ ማለት ነው። ስለዚህ ዘጎል ኢዝ አላማው ምንድን ነው? የዚህ ኢኮኖሚክ ጦርነት ሀገራት ሳንክሽኖችን፣ ታሪፎችን፣ ኤምባርጎችን ቴክባኖችን ተጠቅመው ኤግዘርት ፕሬዠር ማድረግ አላማው ምንድን ነው የሚለውን ነገር ስናይ ዘጎል ኢዝ ቱ ዊክን ዘ ኦፖነንትስ ኢኮኖሚ ኤንድ ጌ ሌቨሬጅ ዊዛውት ዳይሬክት ኮንፎርቴሽን ጠቅላላ ጦርነት ዳይሬክት ዋር ሳይገቡ ኦፖነንታቸውን በማዳከም አድቫንቴጅ ለማግኘት ነው ማለት ነው። የኢኮኖሚ ጦርነት ሚንሶችን የሚጠቀሙት ማለት ነው። ስለዚህ አሁን ዋት ማተርስ ኢስ ነው ዋት ኢት ማተርስ ነው የሚያስጨንቀው ነገር ምንድን ነው ወደሚለው ነገር እንሄዳለን ማለት ነው። ኢን ቱዴይስ ኢንተርኮኔክትድ ወርልድ ኢኮኖሚክ ዲስረፕሽን ኢን ዋን ሪጅን ካን ሪፕል ግሎባሊ። አሁን ለምሳሌ እንግዲህ አገራት የኢኮኖሚ ጦርነት ማድረጋቸው ራሻና አሜሪካ አሜሪካ እና ቻይና አሜሪካ እና ካናዳ እነሱ የኢኮኖሚ ጦርነት ውስጥ መግባታቸው እኛን ምን ማተር ያደርገናል የሚለውን ነገር እናያለን ይሄ እንግዲህ እኛ ዊ አር ሊቪንግ ታይም ኦፍ ግሎባላይዜሽን ያ ማለት ማለት ነው ዋን ኮርነር ኦፍ ዘወር ልድ የተሰራ ነገር ራፒድሊ ራፒድሊ አዘር ኮርነር ኦፍ ዘወር ልድ ስለሚደርስ እና እኛም የዓለም አቀፍ ማህበረሰብ አባልን ስለሆንን ራሳችንን ከዛ ዓለም አቀፍ ሂደት ማክለል ስለማንችል ወርልድ ኢንተርኮኔክትድ ስለሆነች ያ ሳሙዌር የሚደረገው ኢኮኖሚ ዲስረፕሽን እኛን ሪፕል ያደርገናል ማለት ነው። ስለዚህ ዘ ራይስ ኦፍ ቻይና ኤንድ ብሪክስ ቻሌንጅ ዌስተርን ኢኮኖሚክስ ዶሚናንስ የቻይና መነሳትና የብሪክስ ዌስተርን ኢኮኖሚን ምን እያደረገ ነው? ዶሚናንስ ቻሌንጅ እያደረገ ነው። ራሽያ ኢንቨንሽን ኦፍ ዩክሬን ትሪክልድ ዋን ኦፍ ላርጀስት ሳንክሽን ሪጅም ኤቨር ራሽያ ዩክሬንን በመውረሯ የተነሳ በጣም ትልቅ በታሪክ ታይቶ የማይታወቅ ትልቅ ሳንክሽን ማዕቀብ እንዳስተናገደች እናውቃለን ማለት ነው። ግሎባል ኢንፍሌሽን፣ ኢነርጂ ክራይሲስ አር ሲስተምስ ኦፍ ዘስ ኢኮኖሚክ ቴንሽን እንግዲህ ዓለም ላይ አሁን እንደምናየው ኢኮኖሚክ ቴንሽን አለ። የዚህ ኢኮኖሚክ ቴንሽን ምልክቶቹ ምንድን ናቸው? ግሎባል ኢንፍሌሽን ዓለም አቀፍ የሆነ ኢንፍሌሽን እና ኢነርጂ ክራይሲስ ሀፕን እያደረጉ ስለሆነ የዓለም አቀፉ ቴንሽን ምልክት ናቸው ማለት ነው። ሌላ ደግሞ ሌላ ደግሞ የምናየው ነገር ምንድን ነው? ራሽያስ ቨርስ ዘ ዌስት ነው። ራሽያስ ቨርስስ ዘ ዌስት ዘ ራሽያን ዩክሬን ኮንፍሊክት ማርኬት ሜጀር ኢኮኖሚ ኳል በዓለም ትልቅ የኢኮኖሚ ጦርነት የተከሰተው መቼ ነው? ራሻ ዩክሬንን ከወረረችበት ከፈረንጆቹ ፌብርዋሪን 2022 ጀምሮ ማለት ነው። ዘዌስት ኢምፖስት ሴቨር ሳንክሽንስ ታርጌቲንግ ባንክስ ኦይል ኤክስፖርትስ ኤንድ ኢንዲቪዥዋልስ ኢንዲቪዥዋልስ ዌስተርኖች ኢንክሉዲንግ አሜሪካ ራሽያ ላይ ራሽያ ባንኮች ላይ ኦይል ኤክስፖርቶች ላይ ኢንዲቪዥዋሎች ላይ የተለያዩ ማዕቀብ ጥለዋል። ለምሳሌ ለምሳሌ አሜሪካ ዩናይትድ ኪንግደም ዩሮፕያን ዩኒየን ኤንድ አዘር ኔሽንስ ሀቭ ኮሌክቲቭሊ ኢምፖስት ኦቨር 1650 ሳንክሽንስ ኦን ራሽያ ተጥሎባታል ማለት ነው። አጠቃላይ አሜሪካ እንግሊዝ አውሮፓውያን አዘር ኔሽኖች አጠቃላይ ራሽያ ላይ ወደ ከ1600 በላይ ሳንክሽን ጥሎባታል። ይሄ እንግዲህ በዓለም ታሪክ ላይ ታይቶ የማይታወቅ ትልቁ ማዕቀብ ነው ማለት ነው። ራሽያ ሪስፖንዲድ ከቲንግ ኤነርጂ ኢዩሮፕ ኤንድ ትሬዲንግ ኢን ነን ዶላር ከረንሲስ። እንግዲህ ይህን ያህል 1600 በላይ ማዕቀብ ሲጣልባት ራሽያ ደግሞ ሪስፖንድ ያደረገችው በምንድን ነው? ከቲንግ ኤነርጂ ቱ ኢዩሮፕ ኤንድ ትሬዲንግ ነን ዶላር ከረንሲ። ምንድን ነው ያለችው? በእኔ ከረንሲ መገበያየት የማይችል ነዳጅን አልሸጥም ብላ ኤነርጂ ወደ አውሮፓ እንዳሄድ አክዳ ነበር። ይሄ የምናስታውሰው የቅርብ ትውስታ ነው ማለት ነው። እንግዲህ ምንም እንኳ ምንም እንኳ ይህን ያህል ሳንክሽን ከዌስተርንስ ራሻ ቢጣልባትም ራሻ ፋውንድ ሰፖርት ኢንካንትርስ ላይክ ቻይና ኤንድ ኢንዲያ፣ ከቻይና እና ከኢንዲያ ሰፖርት ግን እያገኘች ነበር ማለት ነው። እያገኘች ነበር ማለት ነው። ሌላ ደግሞ የምናየው ምንድን ነው? የዩኤስ ኤንድ ቻይና ትሬድ ዋል ነው። አሁን ዩኤስ ኤንድ ራሺያ ኤንድ አዘር አይተናል። አሁን ደግሞ ዩኤስ ኤንድ ቻይና ትሬድ ዋል እናያለን ማለት ነው። ዚስ ኢኮኖሚክ ሪቫይላሪ፣ ዛት ሚንስ ኢኮኖሚክ ሪቫይላሪ ቢቲውን ቻይና ኤንድ ዩኤስ ኢዝ አባውት ሞር ዛን ትሬድ ከንግድ በላይ ነው ከንግድ በላይ ነው። ኢትስ አባውት ጀስት ግሎባል ዶሚናንስ ግሎባል ዶሚናንስ ለማግኘት በንግድ ስም የሚደረግ ጦርነት ነው ማለት ነው። በንግድ ስም የሚደረግ ጦርነት ነው ማለት ነው። ያው እንግዲህ የዓለም የኢኮኖሚ መሪ ማን ይሆናል የሚለውን ለማግኘት እርስ በእርሳቸው ይራኮታሉ ማለት ነው። እንግዲህ ከ2018 ጀምሮ አንዱ ሌላኛው ሀገር ላይ ሀብ ኢምፖዝድ ሃንድረድ ኦፍ ቢሊየንስ ኢን ታሪፍ አንዱ ሀገር ሌላኛው ሀገር ላይ በሃንድረድ ቢሊዮን የሚቆጠር ታሪፍ ጥለዋለ ማለት ነው። ዘ ዩኤስ ሀዝ ብላክሊስት ቻይና ስቴት ፈርምስ ሳይቲንግ ሴኪሪቲ ኮንሰርንስ እንግዲህ የአሜሪካ የቻይና የቴክኖሎጂ ፈርሞችን የሴኪሪቲ ኮንሰርን በማንሳት ሳንክሽን ስትኖራለች፣ ብላክሊስት ድማርጋለች። በቅርቡ እንግዲህ የቲክቶክ ሊዘጋ ነው የሚለው ወሬ ወይንም ስቲል ለትንሽ ቀን መስጋቱ በቅርብ ጊዜ የምናየው ትውስታ ነው። አሁንም የቲክቶክ ፊውቸር ፌቱ ምን ሊሆን እንደሚችል የምናውቀው ነገር አይደለም። ለአሜሪካ ኩባንያዎች እንዲሸጡ የሚገደዱበት ነገር አለ። ስለዚህ ዩኤስ ምን እያደረገች ነው ማለት ነው? ቻይንስ ቴክ ፈርምስ ሴኪሪቲ ኮንሰርንን በማመካኘት ብላክሊስት እያደረገች ነው ማለት ነው። ይሄ የሪቫይላሪው የትሬድ ዋሩ አንድ አካል ነው ማለት ነው። እንደ ዘ ዲካፕሊንግ ትሬንድ ኢዝ አስሬቲንግ ሪሸፕቲንግ እንደ ግሎባል ሰፕላይ ቼን እንግዲህ እነሱ በተራኮቱ ቁጥር እነሱ በተራኮቱ ቁጥር ያው ዝሆኑ ሲጣሉ የሚጎዳው ሳሩ ነው እንደሚባለው፣ የሚጎዳው ምንድን ነው? የግሎባል ቼን ሰፕላይ ቼኑ ሪሸፕ ይደረጋል። ሪሸፕ በመሆኑ ምክንያት ምን ይፈጠራል ማለት ነው? ወርልድ ኢንፍሌሽን ይፈጠራል ማለት ነው። ሌላው ሌላው የወርልድ ኢኮኖሚክ ዋር መገለጫ የሆነው ኦይል ጋስ ኤንድ ኤነርጂ ዋርስ የሚባላለ እንግዲህ ኤነርጂ ኦን ኢኮኖሚክ ዌልፌር በኢኮኖሚክ ዌልፌር ኤነርጂ ዋናው መሳሪያ ነው ዋናው መሳሪያ ነው። ከዚህም ውስጥ ጃስት ራሻ ጋዝ ከቶፍ ኤክስፖዝድ ኢሮፕ ዲፔንዳንሲ ያው እንደምናውቀው ያው እንደምናውቀው ኢሮፓዎች አርባ ፐርሰንት የሚሆነውን የጋዝ ፍላጎታቸውን የሚያሟሉት ከራሻ ነው ያ ማለት ራሻ ላይ ዲፔንዳንት ናቸው ማለት ነው። ዲፔንዳንት ናቸው ማለት ነው። እንግዲህ ይቅርታ፣ ከዚህ ጋር በተያያዘ ኦፔክ ኔሽንስ ማኒፑሌት ኦይል ሰፕላይ ቱ ኮንትሮል ፕራይስ። እንግዲህ ኦይል ኦፔክ ማለት ምን ማለት ነው? ኦርጋናይዜሽን ኦፍ ፔትሮሊየም ኤክስፖርቲንግ ካንትሪስ። ናሽናሊ ማኒፑሌት ኦይል ሰፕላይ ቱ ኮንትሮል ፕራይስ። እነዚህ ኦፔክ ፕላስ ካንትሪዎች የኦይል ሰፕላይ ማኒፕሌት በማድረግ ፕራይሱን ኮንትሮል ለማድረግ ይሞክራሉ ጀስት ይሄ ያው የኦሊጎፖሊ ነገር ነው ጀስት ኦሊጎፖሊ ምንድን ነው የታይፖ ማርኬት ስትራክቸር ፊው ላርጅ ፊርምስ አር ኢን ዘ ማርኬት ኮምፔት ያደርጋሉ ጀስት ኮሉሲቭ ኦሊጎፖሊ ነን ኮሉሲቭ ኦሊጎፖሊ የሚባል ነገር አለ እሱም በሌላ ነገር የምና ይሆናል ጀስት ኢዛ አካዳሚ ኮንሴፕት ስለሆነ ማለት ነው ግሪን ኢነርጂ ትራንዚሽን ኢዝ አዲንግ ኒው ዳይሜንሽን ቱ ዘ ፓወር ሪጅን የሚለውም ሚንስ ኦፍ ኢኮኖሚክ ዋር ነው ማለት ነው። ሌላ ኢኮኖሚክ ዋር መገለጫ ሌላ የኢኮኖሚክ ዋር መገለጫ የሆነው ምንድን ነው? ከረንሲ ዋር ነው። ከረንሲ ዋር ምንድን ነው? ጀስት የከረንሲ ሚንስ መገበያ የገንዘብ ጦርነት ማለት ነው። ኮንትሮል በር ከረንሲ ካምቢ አንኢንቪዚብል ባት ፓወርፉል ቱል እንግዲህ ኮንትሮል ኦቨር ከረንሲ ኢንቪዚብል ቢሆንም ፓወርፉል ቱል ነው። ያው እናውቃለን እንግዲህ የዶላር የዓለም አቀፍ የመገበያ ገንዘብ የሆነበት ከብሪቴን ውድ ጀምሮ ከዋሽንግተን ኮንሰንስ ሲቀጥል አሁን የዓለም ብቸኛ መገበያ እስከመሆን የደረሰው አሜሪካ ልዕለ ኃያል አገር የሆነችበት ምክንያት ያው የእሷ ከረንሲ ከረንሲ ኮንትሮል ኦቨር ከረንሲ ስላላት ነው ማለት ነው። ካንትሪስ ሜይ ዲቫሉ ከረንሲ ቱ ሜክ ኤክስፖርት ቺፐር። ያው አገራት ኤክስፖርታቸው ቺፕ እንደሆኑና ብዙ እንዲሸጡ ከረንሲያቸው ዲፕሎ ዲቫሉ ያደርጋሉ። ያ ዲቫሉዌሽን እንግዲህ ከጀከር በሚባላል ኢንተርናሽናል ትሬድ ላይ ሁሌን ዛ ከረንሲ ዲቫሉዌሽን ሲደረግ ኤክስፖርቲንግ ካንትሪ አይተማቸው በዓለም ገበያ ረካሽ ይሆናሉ። ስለዚህ ተፈላጊነታቸው ይጨምራል። የውጭ ምንዛሪ እንትናቸው ይስተካከላል የሚለው ነገር አለ። ከማርሻልን ኮንዲሽን ጋር የሚገናኛል። እሱን በሌላ ኮንሴፕት እናያዋለን። ብቻ ግን አሁን እያነሳን ያለ ነው ከረንሲ ዋር ስለሆነ ካንትሪስ ሜይ ዲቫሉ ከረንሲስ ቱ ሜክ ኤክስፖርት ችበር ማለት ነው። ሌላው ዘዩስ ዶላር ሚኒስ ዶሚናንት በት ብሪክስ ኢዝ ፑሽንግ ፎር ኦልተርኔቲቭ። ያው እንደምናውቀው አሁን የዩስ ዶላር ስቲል በአለም ላይ ዶሚናንት የሆነ ገንዘብ ነው፣ ሁላችንም እናውቃለን። ነገር ግን አሁን ብሪክስ የሚባለው ብሎክ ኦልተርኔቲቭ መገበያ ያመጣለሁ እያለ እያወራ ነው። ያው እንግዲህ የአሜሪካው ፕሬዚዳንት ዶናልድ ትራምፕም ብሪክስ ከዶላር ውጭ ሌላ መገበያ ገንዘብ ካመጣችሁ የማትችሉት የማቀርና አዳውርባቸዋለሁ እያወራ ነው። ይኸው ይሄ እንግዲህ እንዳልነው የኢኮኖሚ ጦርነት መገለጫ ሆነ ከረንሲ ዋር ስለሆነ አብረን የምና ይሆናል። ሌላ እንግዲህ ከዲጂታል ከረንሲ ላይክ ቻይናስ ኢሲዋ የሚባል አለ ዘ ዲጂታል ዩዋን የሚባለው ጉድ ኦልሶ ዲስራፕት ዘ ባላንስ ሊያደርግ ይችላል ማለት ነው። ሌላ ሌላ እንግዲህ ስለ ኢኮኖሚ ጦርነት አይተናል። የከረንሲ ጦርነት አይተናል። የኦይል ጦርነት አይተናል። የዩኤስ ራሻ ትሬድ ዋር አይተናል። ዩኤስ ቻይና ትሬድ ሪቫይላሪ አይተናል። እንግዲህ ሌላው ሌላው እንግዲህ የኢኮኖሚክ ጦርነት መገለጫ እንደሆነ ኢኮኖሚክ ሳንክሽን ነው። ይሄ ኢኮኖሚክ ሳንክሽን ግን ዱ ዘይ ወርክ ሪሊ ወርክ የሚለውን ነገር እናያለን። ዱ ኢኮኖሚክ ሳንክሽን ሪል ወርክ የሚለውን ነገር እናያለን ማለት ነው። እንግዲህ ሳንክሽንስ አር ዳብል ኤጅ ስወርድ ማለት በቃ በሁለት ሰይፍ እንትን የሚል ሻሞላ ነው ማለት ነው። ሳንክሽን ኦፍን ፌልቱጀን ገቨርንመንት ብሄቪር። ምንም እንኳ ሳንክሽን ሳንክሽን የገቨርንመንትን ብሄቪር መቀየር ባይችልም ተጽዕኖ አለው ማለት ነው። ተጽዕኖ አለው ማለት ነው። ሳንክሽን ያው የገቨርንመንት ብሄቪር አልቀየረባቸው አልቀየረም ከምንላቸው ሀገሮች ውስጥ የምትጠቀሰው ኖርዝ ኮሪያና ኢራን ናቸው። እንግዲህ ኖርዝ ኮሪያ ያልተጣለባት የማቀብ ናዳ የለም። ነገር ግን እስቲል ሀገሪቱ ያው ኖርዝ ኮሪያ ናት፣ ምንም አይነት ለውጥ አላመጣችም። ለውጥ ስል የኢኮኖሚ ግሮዝ ከምንጋ ከምንጋ የተገናኘ ሳይሆን ሳንክሽን ስለጣሉባት ብቻ ከዌስተርን ካንትሪ ኤንድ ዌስተርንስ ያላ ግንኙነት ሞር እየሻከረ ከመሄድ በስተቀር ያመጣው ለውጥ የለም ማለት ኦፍን ፌሄሩ ቱቼንጅ ገቨርንመንት ብሄር ብሄር የሚለው ነገር ያ ነው ማለት ነው። ኢራንም ከ ሳንክሽን የገቨርንመንት ብሄር ካልቀየረባቸው ሀገራት ተብላ ከመጠቀሰው አንዷ ነች ማለት ነው። በት በት ኢኮኖሚክ ሳንክሽንስ ካን ክሬት ሁማኒታሪያን ክራይሲስ ኤንድ ኢኮኖሚክ ሃርድሽፕ ፎር ሲቪሊያንስ። ምንም እንኳ ሳንክሽን የገቨርንመንትን ብሄር መቀየር ባይችልም ሁማኒታሪያን ክራይሲስ ኤንድ ኢኮኖሚክ ሃርድሽፕ ፎር ሲቪሊያንስ ይፈጥራል ማለት ነው፣ ይፈጥራል ማለት ነው። ሌላ ደግሞ ይሄ ኢኮኖሚክ ሳንክሽን ምን ይፈጥራል? ብላክ ማርኬትስ ኤንድ ኦልተርናቲቭ ትሬድ ሲስተምስ ሜ ኢመርጅ። ይሄ ጥቁር ገበያ የሚባለውን ኮንትሮባንድን ያስፋፋን ምን ኢኮኖሚክ ሳንክሽን የሚለው ነገር ማለት ነው። ሌላ ሌላ እንግዲህ ከኢኮኖሚክ ሳንክሽን ጋር ተያይዞ ብሪክስ ቨርስስ ጂ ሰቨን የሚባል አሉ የነሱን ኢኮኖሚክ ፖላራይዜሽን እስኪ እንየው ምን ይመስላል የሚለውን ነገር እንየው። እንግዲህ ስለ ኢኮኖሚክ ወርፍ ስናነሳ ብሪክስን ብሪክስ ብሎክ ኤን ጂ ሰቨን ብሎክ ጂ ምናምን ብሎክ የሚባሉት ነገሮች አለማንሳት ስለማይቻል ማለት ነው። እንግዲህ ዊ አር ሲንግ ዲቪዥን ኢን ኢኮኖሚክ ገቨርናንስ። በአለም ላይ የኢኮኖሚ ገቨርናንስ ዲቪዥን እያየን ነው። አንዱ ብሪክስ ይላል፣ አንዱ ጂ ሰቨን ይላል፣ አንዱ ጂ ሃ ይላል፣ አንዱ ኤሮፓያንን ይላል፣ አንዱ ጀስት ሌላ ይላል። እንደዛ እንደዛ እያለ ዲቪዥን ኦፍ ኢኮኖሚ ገቨርናንስ እያየን ነው። ዲቪዥን ኦፍ ኢኮኖሚ ገቨርናንስ እያየን ነው። ይሄ የኢኮኖሚ የአዲሱ የኢኮኖሚ ጦርነት አንድ አካል ነው ማለት ነው። ብሪክስን ስናይ ብሪክስ ካንትሪ ሲክ ኦቶኖሚ ፍሮም የዌስተርን ኢንፍሉስ የብሪክስ አባል ሀገራት ከ ዌስተርን ኢንፍሉዌንስ ነፃነታቸውን ማግኘት ማወጅ ይፈልጋሉ። እንድ ዘኦልሶ ኮልፎር ኒው ከረንሲ ቱ ራይቫል ዘ ዩኤስዲ የአሜሪካውን ዶላር የሚገዳደር የራሳቸው ከረንሲም ስታብሊሽ ማድረግ ይፈልጋሉ። እንደውም ብሪክስ ባንክ በቅርብ ይቋቋማል የሚል ነገር የብሪክስ አባል ሀገራት መግለጫ ሲሰጡ እንደነበረ ሁላችን የምናስታውሰው ነገር ማለት ነው። ሶ ዲስፖላራይዜሽን ኩድ ዲፋይን ዘ ኔክስት ኢኮኖሚ ኦርደር እንግዲህ እንዳልነው እንዳልነው የዓለም ኢኮኖሚክ ገቨርናንስ ዲቪዥን እያየን ነው። የብሪክስ አባል ሀገራትም ከዌስተርን ኢንፍሉንስ ነፃ መውጣት ይፈልጋሉ። እንዲሁም የብሪክስ አባል ሀገራት የራሳቸው የሆነ የመገበያያ ገንዘብ፣ የአሜሪካውን ዶላር መገዳደር የሚችል የራሳቸው የሆነ ገንዘብ ስታብሊሽ ማጥረፍ ይፈልጋሉ። ይሄ ምንድን ነው? ኢኮኖሚክ ፖላራይዜሽን ነው። ይሄ ኢኮኖሚክ ፖላራይዜሽን ዘ ኔክስት ግሎባል ኢኮኖሚክ ኦርደርን ምን ያደርገዋል? ሸፕ ያደርገዋል፣ ድፋይን ያደርገዋል ማለት ነው። ከዚህ ጋር በተያያዘ እንግዲህ የምናያቸው እንደ አይኤምኤፍ ወርልድ ባንክ ኤንድ ግሎባል ፋይናንሻል ኮንትሮል የሚባሉ ነገሮች አሉ። የኢንተርናሽናል ሞኔታሪ ፈንድ አይኤምኤፍ ወርልድ ባንክና ግሎባል ፋይናንሻል ኮንትሮል የሚቱ ነገሮች አብረን ያለ ማለት ነው። እንግዲህ ግሎባል ፋይናንሻል ኢንስቲቱሽን አር ፌዚንግ ስክረንቲን ማለት ስ ክሪቲካል ኦብዘርቬሽን ኦግዛሚኔሽን ያስፈልጋቸዋል እየተባለ ነው። ክሪቲክስ ሴይ ኢንተርናሽናል ሞኔተሪ ፈንድ ኤንድ ወርልድ ባንክ ፖሊሲስ ኦፍን ፌቨር ዘ ዌስት። አይኤምኤፍ እና ወርልድ ባንክ ፖሊሲያቸው ብዙ ጊዜ ዌስተርን ካንትሪን ፌቨር የሚያደርግ ፌር የሚያደርግ ነገር ግን ሌሎችን የሚጎዳ ኢኮኖሚያቸውን የሚያደርግ ዴቨሎፕመንት እንዳያደርጉ ዴቨሎፕመንት እንዳያመጡ የሚያደርግ ፖሊሲ ይከተላል ተብሎ ምን ይደረጋል? ክሪቲክስ ይደረግባቸዋል። ይህ ክሪቲክስ እንግዲህ ኒው ኢንስቲቱሽንስ ላይክ ብሪክስ ባንክ ንድ ኤአይቢ ኦልተርኔቲቭ ኦፈሮች ነው እንድመጡ አስገድዷል ማለት ነው ቪ ማለት ማለት ነው ኤሽያን ኢንፍራስትራክቸር ኢንቨስትመንት ባንክ ነው። ሜንሊ ፎከስ የሚያደርገው ኢንፍራስትራክቸር ኢንቨስትመንት ኢን ኤዥያስ አክሮስ ሬንጅ ኦፍ ሴክተርስ ኢንክሉዲንግ ትራንስፖርት ኢነርጂ ዋተር ኤንድ ኮሚኒኬሽን ላይ የሚያተኩር ባንክ ነው ማለት ነው። ስለዚህ የብሪክስ ባንክ ና ኤአይቢ እንደ ኦልተርኔቲቭ ኦፈር ሆነው መምጣታቸው ምንድን ነው ክሪቲክ ሲሆን አይኤምኤፍ ኤንድ ወርልድ ባንክ ፖሊሲ ለዌስተርን ፌቨር ያደርጋሉ ተብሎ ስለሚታሙ ማለት ነው። ዘሽፍተ ሲንዲኬት ቻሌንጅ ቱ ዌስተርን ኢኮኖሚክ ኮንትሮል እንግዲህን የምንላቸው የብሪክስ ባንክ ና ኤአይቢ መመስረት አንድ አልተርናቲቭ ነው መምጣት ለዌስተርን ኢኮኖሚ ኮንትሮል ሽፍት ያደርጋል ተብሎ ይጠበቃል። ቻሌንጅም ነው ማለት ነው። ሌላው ሌላው የኢኮኖሚ ዋር መገለጫ ምንድን ነው? ሳይኮሎጂካል ኤንድ ዲጂታል ፍሮንት አለ። አሁን እንዳልነው የኢኮኖሚ ጦርነት እንግዲህ በቡሌት አይደለም፣ በሌላ በሳንክሽን በኤምባርጎ በታሪፍ ነው የሚካሄደው ብለናል። ከዚህ በተጨማሪ ደግሞ ሳይኮሎጂካል አንድ ዲጂታል ፍሮንት አለ። ይሄ ምንድን ነው? እንግዲህ ኢኮኖሚክ ዌልፌር ኢዝ ጎይንግ ዲጂታል። ሳይኮሎጂካል አንድ ዲጂታል ፍሮንት ካለ፣ ኢኮኖሚክ ዌልፌሩ ዲጂታል እየሆነ ይሄዳል ማለት ነው። ከዚህ ጋር በተያያዘ ሳይበር አታክስ ኦን ባንክስ አንድ ስቶክ ኤክስቼንጅስ ካን ዲስታቢላይዝ ኢኮኖሚ። ሳይበር አታክስ ኦን ባንክስ አንድ ስቶክ ኤክስቼንጅ ካን ዲስታብላይዝ ኢኮኖሚ። ለምሳሌ ከሳይበር አታክ ጋር ተያይዞ ልናነሳው የምንችል ነገር ምንድን ነው? ላዛረስ የተባለ የ ሰሜን ኮሪያ አታከርስ ቡድን 1.4 ቢሊዮን ዶላር የሚወጣ ኢትሪየም ባይቤት ከሚባለው የክሪፕቶ መገበያ በቅርብ እንደዘረፈ የምናውቀው ጉዳይ ነው። ስለዚህ ሳይበር አታክስ ኦን ባንክስ ኤንድ ስቶክ ኤክስቼንጅስ ምን ሊያደርግ ይችላል? ኢኮኖሚውን ዲስታብላይዝ ሊያደርግ ይችላል። ኤንድ እየጨመረ ሊመጣ ይችላል ማለት ነው። እንደገና ደግሞ ይሄ ሳይኮሎጂካል ኤንድ ዲጂታል ፎንቱ ሚስኢንፎርሜሽን በመፍጠር ማርኬት ቢሄቪየሩን አፌክት ሊያደርገው ይችላል። ስለዚህ ስለዚህ ጠቅለል ስናረገው ምንድን ነው ሳይኮሎጂካል ኦፕሬሽንስ አር ቢካሚንግ ኤ ኬይ ፓርት ኦፍ ኢኮኖሚክ ስትራቴጂ፣ ኢኮኖሚክ ስትራቴጂ ሳይኮሎጂካል ኦፕሬሽን አንዱ ሀገር ሌላው ሀገር ላይ የሚፈጥረው የኢኮኖሚ ጨዋታ፣ የአእምሮ ጨዋታ ኢኮኖሚክ ስትራቴጂው ላይ ቁልፍ እየሆነ ይመጣል ማለት ነው። እንግዲህ ይህን ካልን ይህን ካልን አሁን ያሉት ነገሮች እንደዚህ ናቸው እና ፊውቸር ትሬንዱ ምን ይሆናል? ወዴት እየሄደ ነው? ዌር ዌር ሄድንግ የሚለውን ነገር እናያለን ማለት ነው። እንግዲህ አርቲፊሻል ኢንቴሊጀንስ ኤንድ አውቶሜሽን ውል ሽፍት ጆፕ ማርኬትስ ኤንድ ፓወር። አሁን ትልቁ ጦርነት ደግሞ ይሆናል እየተባለ ያለው በምንድን ነው? ከአርቲፊሻል ኢንቴሊጀንስና ከአውቶሜሽን ጋር የተገናኘ ነው ማለት ነው። ይሄ አርቲፊሻል ኢንቴሊጀንስ አውቶሜሽን የወርልድ ጆፕ ማርኬትን ሽፍት ያደርገዋል ማለት ነው። ሌላ ደግሞ ግሪን ኤነርጂ ወይም ክሊን ኤነርጂ ግሪን ኤነርጂ ወይም ክሊን ኤነርጂ የምንለው ኤነርጂ ማለት ምን ማለት ነው? ዛቶች ካምስ ፍሮም ናቹራል ሶርስስ ሰጃሰን ሃይድሮ ፓወር ዊንድ ፓወር ምናምን ቢካሚንግ ባትል ፊልድ ፎር ኢንፍሉንስ እንግዲህ ወደፊት ግሪን ኤነርጂ ባትል ፊልድ ፎር ኢንፍሉንስ ይሆናል ተብሎ ይጠበቃል። ከዚህ ጋር በተገናኘ እንግዲህ ቻይና እንደምንሰማው ይህን ያህል ሜጋዋት ማመንጨት የሚችል የለዚህን ዓመት ማስጠቀም የሚችል ከፀሐይ ብርሃን ሰራች ምናምን የሚሉ ነገሮችን እንሰማለን። ያ ምንድን ነው እንግዲህ አንዱ ባትል ፊልድ ፎር ኢንፍሉዌንስ ነው። የዓለም ሊዲንግ ኢኮኖሚ መሆኑን ራሽ ሽቅድ ደግሞ አካል ነው ማለት ነው። ሌላው ክሪፕቶ ከረንሲስ ኤንድ ሲቢዲሲስ ሜይ ሪሸፕ ፋይናንሻል ሲስተም ፋይናንሻል ሲስተሙን በክሪፕቶ ከረንሲ እና በሲቢዲሲስ ሸፕ ሊሆን ይችላል ማለት ነው። ሲቢዲሲስ ማለት ማለት ነው አን ኤሌክትሮኒክ ፎርም ኦፍ ሴንትራል ባንክ መኒ ዊዝ ፖቴንሻል ዋይድ ዩዝ ባይ ሀውስ ሆልድስ እንድ ቢዝነስስ ቱ ስቶር ቫሉ እንድ ሜክ ፔመንት ማለት ነው። እንግዲህ ይህን ያልካየን ኢኮኖሚ ጦርነት ምንድን ነው? በምን ይደረጋል? እንዴት ይደረጋል? ወደፊት ምን ያጋጥም ይችላል የሚለውን ነገር ካየም በኋላ ይህን የኢኮኖሚ ጦርነት ማን ያሸንፋል የሚለውን ነገር ማየት አስፈላጊ ነው ማለት ነው። በእውነትስ ማን ያሸንፋል? እስኪ ለሰቀንድ ቁም ብላችሁ ራሳችን ጠብቁ። እኛ በዛ ጦርነት ምን ሊከሰትብን ይችላል? ይህንም ለራሳችን ጥያቄውን እንመልሰው እንያዘውና ማለት ነው። ስለዚህ ሴርአኖ ክሪዝ ቪክተር፣ እውነተኛ የለየለት ክሪዝ ቪክተር ይኖራል ተብሎ አይታሰብም። ክሪ ቪክተር አይኖርም። በት ዌስተርን ሳንክሽንስ ሀብ ይዞሌትድ ሳም ካንትሪስ በት ክሬትድ እንዳለዋስ፣ ምንም እንኳ ዌስተርን ሳንክሽንስ እንግዲህ ከ16 አምሶ ላይ የሚጭኑት ራሽያ ላይ ኢራን ላይ ሰሜን ኮሪያ ላይ እና ሌላም ሌላም ሀገራት ላይ የሚጥሉት ማዕቀብ ምንም እንኳ ሀገራትን እንደ ሰሜን ኮሪያ እንደ ኢራን የተገለሉ ቢያደርጋቸውም እነሱ ደግሞ ሌላ አማራጭ ፍለጋ ሌላ ኒው አሊያንስ ክሬት እያደረጉ ነው ማለት ነው። ቻይና ኤንድ ብሪክስ ሀቭ ጌንድ ኢንፍሉንስ በት ፌስ ኢንተርናል ቻሌንጅ። ይሄ ሳንከሽን ቻይና እና ብሪክስ ጌንድ ኢንፍሉንስ ኢንፍሉንስ እንዳገኙ አድርጓቸዋል። ነገር ግን ስቲል ኢንተርናል ቻሌንጅ ሀፕን ያደርግባቸዋል ማለት ወይም አርጎባቸዋል ማለት ነው ሶ ሶ ሶ ዋናው ነገር ምን ይሆናል ማለት ነው? ዋናው ነገር ምን ይሆናል ማለት ነው? ኢኮኖሚክ ሪሰለንስ ንድ አዳፕቲቢሊቲ አር አርዘኬይ ቱ ንዘዋር። ይሄ ነው ትልቁ ነገር። ኢኮኖሚክ ሪሰለንስ ንድ አዳፕቲቢሊቲ ቁልፍ ነገር ነው ማለት ነው። አዳፕቲቢሊቲ የሚለው ታውቁታላችሁ። ኢኮኖሚክ ሪሳይለንስ ማለት ምን ማለት ነው? አብሊቲ ኦፍ ሲስተም ቱ ሜንቴን ፈንክሽን ወይን ሾክስ ሾክ ሲፈጠር ኢኮኖሚው ሲስተሙን ሜንቴን ያደርጋሉ ወይም ፈንክሽን ይሰጣል የሚለው ነገር ኢኮኖሚክ ሳይለንስ ማለት ነው። እንግዲህ እንደዚህ ካለን እንደዚህ ካለን ለማጠቃለል ያህል ኮንክሉዥን አንድ ኮል ቱ አክሽን ላይ እንሄዳለን ማለት ነው። ኮንክሉዥን ምን ሊሆን ይችላል? አንደርስታንዲንግ ኢኮኖሚክ ዌልፌር ኢዝ ክሩሻል። በቃ ትልቁ ፖይንት ያለው ይሄ ነው። አሁን እንግዲህ ኢኮኖሚክ ዋር ተከሰተ ሳንክሽን ትናለ ምናምን መጀመሪያ ላይ እንዳወራ ነው አንዱ ሀገር አንዱ ዓለም ላይ የተፈጠረው ሌላኛው ዓለም ጠረፍ ላይ አፌክት ስለማያደርግ ሊቪንግ ን ዳይናሚክ ን ግሎባሊ ኢንተርኮኔክትድ የሆነ ዓለም ላይ እየኖርን ስለሆነ እየኖርን ስለሆነ ጀስት እርስ በእርሱ ይራገጥ ብለን ራሳችንን የምናየው ነገር አይደለም የምናየው ነገር አይደለም። የአንዱ ኢኮኖሚክ ዌልፌር መነካት ሌላዊ ኢኮኖሚክ ዌልፌር ስለሚነካ ጀስት ዊአር ኢንፎርምድ ሆነን መጠበቅ አለብን ማለት ነው። መጠበቅ አለብን። ስለዚህ አንደርስታንዲንግ ኢኮኖሚክ ዌልፌር ኢዝ ክሩሻል ምን እየተካሄደ ነው፣ ምን እየተደረገ ነው የሚለውን በጥልቀት መከታተል አማራጭ የሌለው ብቸኛው መፍትሄ የሚሆንበት ጊዜ ሊመጣ ይችላል ማለት ነው። ዘስ ኮንፍሊክትስ አፌክት ፕራይስ ጆብስ እንድ ኢኮኖሚ ግሎባል ስታቢሊቲ። እነዚህ በዓለም ላይ የሚካሄዱ እንግዲህ የኢኮኖሚ ጦርነቶች የኢኮኖሚ ጦርነቶች ፕራይስን፣ ጆብ ስራን፣ ግሎባል ስታቢሊቲን አፌክት እንደሚያደርጉ መረዳት አለብን። ስለዚህ ስቴይ ኢንፎርምድ እንድ ኩዌሽን ኢኮኖሚክ ናሬቲቭስ በእያንዳንዱ ለምትካሄደው ነገር በእያንዳንዱ ቀን፣ በእያንዳንዱ ሰዓት፣ በእያንዳንዱ የዓለም ክፍል የሚካሄደውን ነገር ኢንፎርምድ ሁነን ኢኮኖሚክ ናሬቲቮችን ኮሽን አናላይዝ እያደረግን መጠበቅ አለብን ማለት ነው። ስለዚህ ጠቅላላ ስለ ምንድ ነው ኢኮኖሚክ ሊትሬሲ ኢዝ ዮር ቤስት ዲፌንስ ኢንዚ ሳይለንት ዋር፣ በዚህ ሳይለንት በሆነ ኢኮኖሚክ ኒው ኢኮኖሚክ ዋር ዋና የመከላከያ ጋሻው ሚሳይሉ አይረንዶሙ ምንድን ነው ኢኮኖሚክ ሊትሬሲ ነው ኢኮኖሚክ ሊትሬሲ ነው አንደርስታንዲንግ ኢኮኖሚክ ወልፌር ነው አንድ ስቴይ ኢንፎርምድ አንድ ኮሽን ኢኮኖሚክ ናሬቲቭን ማድረግ ነው ማለት ነው ለዛሬ የነበረን ነገር ይሄ ነው ስለዚህ ስለ ዓለም አዲሱ የኢኮኖሚ ጦርነት አሁን የተከሰተ ያለው ነገር ይሄን ይመስላል በጉዳዩ ላይ ግልጽ ያልሆነ ነገር ካለ ጥያቄ መጠየቅ ትችላላችሁ። በማንኛውም ሰዓት ለማብራራት በጣም ደስ ይለኛል። ሌላ እንደዚህ አይነት ኢሹ መረዳት የምትፈልጉት ማብራሪያ የሚያሻቸው ጉዳይ ካለ ኮሜንት ላይ ብትጽፉልኝ ደስ ይለኛል። አመሰግናለሁ። ለሌሎችም እንዲደርሳቸው ሼር፣ ሰብስክራይብ በማድረግ ቤተሰብ እንደሆኑ በአክብሮት እጠይቃለሁ ማለት ነው። አመሰግናለሁ።